ጊፍት ሪልስቴት መከታ በዓመታት የተገኘ ታማኝና ስኬች ጊፍት ሪልስቴት ማኅበረሰብ እንገነባለን ለበለጠ መረጃ ዌብሳይታችንን ይጎብኙ www ጊፍት ቢዝነስ ግሩፕ ዶት ኮም ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 855 መደወል ይችላሉ ጌፍ ትል ስቴጅ ማህበረሰብን ገነባለን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በካሊፎርኒያ ሎስ አንጀለስ የተነሳው ሁከት ተጠናክሮ መቀጠሉ ይሰማል። ሎስ አንጀለስ እየጨሰች ነው ሲል የገለጸ አንድ የከተማው ነዋሪ በሰልፈኞችና በጸጥታ ኃይል መካከል ግጭት እየተባባሰ መሆኑን ለሮይተርስ ገልጧል። ወታደሮች ፕላስቲክ ጥይት ሳይቀር እየተኮሱ መሆናቸውን። የትራምፕ አስተዳደር የጀመረውን ሕገወጥ ስደተኞችን እያሰረ ወደ ሀገራቸው የማባረር ዘመቻ በመቃወም የተነሳው ሁከት አራተኛ ቀኑን ሲይዝ ትራምፕ 200 የብሔራዊ ዘብ ወታደሮች ማሰማራታቸው ታውቋል። በካሊፎርኒያ መሪዎችና በትራምፕ መካከል ከፍተኛ ውዝግብ የተነሳ ሲሆን የግዛቱ አስተዳዳሪ ጋቪን ኒውሰም በትራምፕ ላይ ክስ ሊመሰርቱ መሆናቸውን አረጋግጠዋል። ይኸው በሎስ አንጀለስ የተነሳው ዓመፅና ተቃውሞ ወደ ሌሎች የአሜሪካ ታላላቅ ከተሞች እንዳይቀጣጠል የተለያዩ ወገኖች ስጋታቸውን እየገለጹ ናቸው። የቀድሞ የኒውዮርክ ገዢ አንድሩ ኩሞ ኒውዮርክ ቀጣይ ከፍተኛ ተቃውሞ የሚቀጣጠልባት ልትሆን እንደምትችል ገልጸዋል። ፕሬዚዳንት ትራምፕ ከካሊፎርኒያ አስተዳዳሪ ፍላጎት ውጪ በራሳቸው ውሳኔ የፌዴራል ወታደሮች ሎስ አንጀለስ ማሰማራታቸው ሁከት የመፍጠር ቀመራቸው አካል ነው ብለዋል። ፕሬዚዳንት ትራምፕና መከላከያ ሚኒስትራቸው ፒት ሄግሴት የሎስ አንጀለስ ሁከት የሚቀጥል ከሆነም የአሜሪካም አየር ወለድና ባህር ኃይል አባላትን ጭምር ሊያሰማሩ እንደሚችሉ ተናግረዋል። የባህር ኃይል ወታደሮች የሚሰማሩ ከሆነም በአሜሪካ ታሪክ የመጀመሪያም አይደለም ይላሉ መረጃዎች። ከ30 ዓመታት በፊት በዚሁ በሎስ አንጀለስ አንድ ጥቁር የደበደቡ አራት ነጭ ፖሊሶች በፍርድ ቤት ነጻ መባላቸውን ተከትሎ የተፈጠረውን ሁከት ለማብረድ 1500 የባህር ኃይል ወታደሮች ተሰማርተው እንደነበር ይነገራል። የወቅቱ የአሜሪካ ፕሬዝዳንት ጆርጅ ኤች ደብልዩ ቡሽ አመፅ ወይም ተመሳሳይ አለመረጋጋት ሲፈጠር የፌዴራል ጦር እንዲያሰማራ ለፕሬዝዳንቱ የተሰጠውን ሕጋዊ መብት በመጠቀም ነበር ውሳኔ ያሳለፉት ተብሏል። ፕሬዝዳንቱ በሀገር ውስጥ አለመረጋጋት ሲፈጠር ጸጥታ አስከባሪዎችን ለማገዝ ብሔራዊ ጦር እንዲያሰማሩ ሕጉ ስልጣን ይሰጣቸዋል። ችግሩ ከግዛቱ ወይም ከከተማው ባለሥልጣናትና ከፖሊስ አቅም በላይ በሚሆንበት ጊዜ ደግሞ ወታደሮች እንዲሰማሩ ህጉ በግልጽ ባለማስቀመጡ ፕሬዝዳንቱ በትንሹም በትልቁም ውሳኔ እንዲያሳልፍ ያደርገዋል ይላሉ አንዳንድ ወገኖች። የህግ ክፍተት መኖሩን በመተቸት አሁን በካሊፎርኒያ የታየውን ለአብነት ይጠቅሳሉ። የካሊፎርኒያ ገዢ ጋቬን ኒውሰም የብሔራዊ ዘብ ወታደሮች በሎስ አንጀለስ የተሰማሩት ከእርሳቸው ፈቃድ ውጪ በመሆኑ ፕሬዝዳንት ትራምፕን ለመክሰስ እንደተነሱ ገልጸዋል። የቀድሞውን የኒውዮርክ ገዢን አስተያየት በመድገም ትራምፕ የሚፈልጉት ሁከትና ረብሻም እንዲባባስ በመሆኑ ተሳክቶላቸዋል በማለት ወቅሰዋል። እሳቱ እንዲቀጣጠል፣ አመጹ እንዲሰፋም ሆን ብለው ነው ወታደሮች ያሰማሩት። ከመነሻው ወታደር ለማሰማራት የሰጡት ትዕዛዝ በሌሎች ግዛቶች ካልሆነ በቀር ካሊፎርኒያ ላይ አይሰራም። ህገ መንግስቱን የጣሰ ድርጊት ነው። ለዚህም ነው ክስ የምንመሠረተው ብለዋል የካሊፎርኒያው ገዢ ኒውሰም። የኋይት ሐውስ ቃል አቀባይ ግን ፕሬዝዳንቱ ትላንት ያሉትን በመድገም የካሊፎርኒያ ገዢ ጋቪን ኒውሰምን ደካማ ሲል ዘልፏቸዋል። ዛሬም ከተማቸውን ከጽንፈኞችና ከወንጀለኞች መጠበቅ ያልቻሉ ደካማ መሆናቸውን የሎስ አንጀለስ ፖሊስ አዛዥ ሁከትና ረብሻው ከቁጥጥር ውጪ የሆነ ነው በማለት የተናገሩትን ጭምር ለአብነት አንስቷል። የዋይት ሐውስ ቃል አቀባይ ፕሬዚዳንት ትራምፕ ለሁለተኛ ጊዜ በምርጫ አሸንፈው ስልጣን ከያዙ ባለፉት አምስት ወራት ህገወጥ ተብለው የታሰሩ ስደተኞች ቁጥር ከ100 ሺህ በላይ መድረሱ ሲነገር ባለፈው ሳምንት በሁለት ቀናት ብቻም ከ2 ሺህ የሚልቁ መታሰራቸውን መረጃዎች ያሳያሉ። ይሄ ቁጥር ደግሞ ፕሬዝዳንቱ ሥራ ጀምረው በመቶ ቀናት ውስጥ በየቀኑ ከተመዘገበው 660 የሚታሰሩ ስደተኞች ቁጥር ጋር ሲነጻጸር ከፍተኛ ሆኖ ታይቷል። ፕሬዝዳንቱ ሕገወጥ ስደተኞችን እያሰሩ ወደ ሀገራቸው የመስደድ ዘመቻቸውን አጠናክረው እንደሚቀጥሉ ማሳያው ደግሞ ለአስፈጻሚው መሥሪያ ቤት ተጨማሪ ቢሊዮኖች ዶላር በጀት እንዲመድብ ኮንግረሱን መጠየቃቸው ነው። ስደተኞችን እያነቁ ከሀገር የሚያስወጡ በሺዎች የሚቆጠሩ ተጨማሪ መኮንኖችን ለመቅጠር፣ የታሳሪ ስደተኞች ማቆያ ጣቢያዎችን ለማስፋፋት። ትራምፕ በሕገወጥነት ስም ስደተኞችን የማስወጣት ዘመቻቸው ታዲያም ከዛሬ ነገ ይዘው አስወጡኝ እያለም በስጋት እያለቀ ባለው ስደተኛ ዘንድ ቂምና ብሶት እንዲያረግዝ፣ አመፅ እንዲወልድ አድርጓል። በፖሊስና ወታደር ዱላ አመፅና ተቃውሞን ማቆም ይቻል እንደሆነ በርካታ ወገኖች እርግጠኛ አይደሉም። ከዚያ ይልቅ ሎስ አንጀለስ ላይ የተለኮሰው የተቃውሞ እሳት ወደ ሌሎች ከተሞች እንዳይዛመት ብዙዎች ይሰጋሉ። የተለያዩ ሀገራት ሰብአዊ መብት ተሟጋቾችን ጭና ወደ ጋዛ ስታመራ የነበረች አነስተኛ መርከብ በእስራኤል ወታደሮች መያዟ ተነገረም። ታዋቂዋም የአየር ንብረት ለውጥና የፖለቲካ አክቲቪስት ስዊድን አይቷም ግሬት ታንበርግና ፈረንሳዩ የህግ ባለሙያ በመርከቧ ከነበሩ 12 ተሳፋሪዎች መካከል ናቸው። የተወሰነ እርዳታ ጭና ነበር የተባለችው መርከብ በእስራኤል ወታደሮች ከተያዘች በኋላም ተሳፋሪዎቹ ወደ እስራኤል መወሰዳቸው ታውቋል። የአየር ንብረት ለውጥ ተሟጋጅ ግሬት ታንበርግ በእስራኤል ጦር ታግተናል የሚል የቪዲዮ መልእክት መላኳ ይነገራል። የስዊድን ውጭ ጉዳይ ሚኒስቴርም የግሬታን ሁኔታ ለማወቅ የእስራኤል ባለሥልጣናትን ለማግኘት እየሞከረ መሆኑን አረጋግጧል። የታዋቂ ሰዎቹ ጉዞ በአንድ ዓለም አቀፍ ጥምረት ቡድን አማካኝነት የተዘጋጀና በጋዛ ያለውን ሁኔታ ለመመልከት ያለመ እንደነበር ታውቋል። የእስራኤል ውጭ ጉዳይ ሚኒስቴር ባወጣው መግለጫም መርከቧ የወደብ ከተማ ወደ ሆነችው አሽዶድ መወሰዷንና ተሳፋሪዎቹም ከሀገር እንዲወጡ ይደረጋል ነው ያለው። ሐማስ በበኩሉ የመርከቧን መከልከል የእስራኤል ዓለም አቀፍ ሕግን የመጣስ የተለመደ ድርጊት ነው ሲል አውግዟል። በሌላ ዜና አንድ ሺህ ሰዎች የጫኑ አውቶቡሶች ከቱኒዚያ ወደ ጋዛ ጉዞ መጀመራቸው ተሰምቷል። ይኸው አንድ ሺህ ሰዎች የያዘው ቡድን የእስራኤልን የጋዛ እገዳ በመጣስ ታሪክ ለመስራት የተዘጋጀ ነው ተብሏል። ተጓዦቹ በቱኒዚያና በሊቢያም ባህር ዳርቻዎች አቋርጠው በሳምንቱ መጨረሻም ደቡባዊ ጋዛ ራፋህ ለመድረስ አቅደዋል።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 www.ጊፍት ቢዝነስ ግሩፕ ዶት ኮም ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 855 መደወል ይችላሉ። ጊፍት ሪል ስቴት ማኅበረሰብን ገነባል።